አንደኛው ይሉት ቀርቶ ሁለተኛው ይሉት ኮርስ ሳይጨርሱላቸው የሚቀሩ ትምህርት ቤቶች አሉ። እንዲያው እንቅፋቶችን መርምራችኋል ወይ? እኛ ከጅምሩ ላይ የማስረጽ መሰረታዊ ችግር አለ የተገናኘ ነው ትልቅ አጀንዳ ይዘን ነው። ተመልካቾቻችን የአስኳላ ፕሮግራማችን እንደቀጠለ ነው። እንግዲህ በዚህ ፕሮግራማችንም የባህር ዳር ከተማ አስተዳደር ትምህርት መምሪያ ከባህር ዳር ዩኒቨርሲቲ ጋር በመተባበር የአስራ ሁለተኛ ክፍል ተማሪዎች ውጤት ዝቅ ማለት ምክንያቱ ምንድን ነው በሚል ርዕሰ ጉዳይ ከተለያዩ ባለድርሻ አካላት ጋር ውይይት መድረክ አዘጋጅቷል። ይህን የውይይት መድረክ ደግሞ በቦታው ተገኝተን እኛም የመምህራን የርዕሳነ መምህራን እና ሌሎችም የምሁራንን ሀሳብ ወደ እናንተ እያደረስን ቆይታ እናደርጋለን። ነፃነት አማረ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እንደ ሀገር በሚሰጠው የዩኒቨርስቲ መግቢያ ፈተና የሚያልፉ ተማሪዎች ቁጥር እጅግ ዝቅተኛ እየሆነ መጥቷል። ባለፉት ዓመታትም ወደ ዩኒቨርስቲ መግባት የቻሉት ከአጠቃላይ ተፈታኞች ውስጥ ከሶስት እስከ ስምንት በመቶ የዘለለ አይደለም። የባህር ዳር ከተማ አስተዳደር ትምህርት መምሪያ ከዚህ ችግር የመውጫ መንገድ የሚጠቁሙ የፓናል ውይይት ከተለያዩ ባለድርሻ አካላት ጋርም አካሂዷል። ቱ ላይ የተገኙ የትምህርት ባለድርሻ አካላትም ለተማሪዎች ውጤት መቀነስ ምክንያት ናቸው ያሏቸውን ችግሮች እንዲህ ሲሉ ያነሳሉ። ከመምህራን አቅም ነው። እኔ መጀመሪያም መነሳት የምንፈልገው አሁን 12ኛ ክፍል እያስተማሩ ያሉ መምህራን በምን መልኩ ነው ከዲፕሎማ ወደ ዲግሪ ፕሮግራም አፕግሬድ ያደረጉት? እንደ ዩኒቨርሲቲ መምህርም እንደ መሆን የመጠን የሦስት ወር ትምህርት በአንድ ወር ተኩል፣ በአንድ ወር በቃ መጨረስ አለባቸው ተብለው በደንብ መምህራን ሳይበቁ የወጡበት አነስተኛ አቅም ይዘው ሄደው ተማሪዎችን በማስተማር ላይ የሚገኙበት ሂደት ነው ያለው። ከታች ጀምሮ ቀደም ሲል ጀምሮ የመጣ ችግር በመሆኑ የጥራቱ ጉዳይ ከብዛት እንጂ ከጥራቱ እየቀነሰ እየቀነሰ መጥቶ አሁን ያለበት ላይ ደረጃ ላይ ደርሷል። ያን አርጎ በያንዳንዱ የትምህርት እንቅስቃሴ ላይ ያለው ክትትል ቁጥጥር ሲታይ እየላላ እየላላ በመምጣቱ የፈተና ስርዓቱ የመማር ማስተማር ሂደቱ እንዲሁ እየቀነሰ የመጣ መጨረሻም ላይ ውጤቱ ስታይ ይህን ያህል እንግዲህ የወረደ ሆኖ ታይቷል። በአሮጌው ይሄን ይሄን አንብቡ ይባላል ይወደብዳል። ተማሪ በአሮጌው በወጣው መጽሐፍ ይሄን ይሄን ይሄን አንብቡ፣ በአዲሱ መጽሐፍ ደግሞ ይሄን ይሄን አንብቡ። ዘንድሮ ማንሳት እችላለሁ። ታውለጅ ላይ የወጣውን ጥያቄ አይታችሁት ከሆነ መምህሮች፣ እርሰ መምህራኖች፣ ምክትል ርዕሰ መምህራኖች አይታችሁት ከሆነ አታንብቡ ከተባለው ላይ 19 ጥያቄ ወጥቷል። ደብዳቤው ለእኛ ደርሶናል። ስለዚህ ትምህርት ባለቤትነት የለውም ነው ሲጀመር። ትምህርትን እየተገበረው ያለ ፖለቲካ ፈርሞ ይዞ ይመጣል። ፖለቲካ አመራሩ ተግባር ላይ ፖለቲካው ይወጣል፣ ትምህርት ከታች ይቀመጣል። ተማሪው በአሁኑ ሰዓት በውጤት እንጂ በእውቀት በአመለካከትና በክህሎት ማደግ አይፈልግም። አንድ ትምህርት ቤት እንደዚህ ይህን ያህል ተማሪ ያሳለፈ ከተባለ እኛም ፈተና አውጥተን ሰጥተን ብዙ ተማሪ ይህን ያላለፈ እንድንለው እንጂ የምንፈልገው ተማሪዎቻችን ነገ ከወጡ በኋላ ስራ ፈላጊ ሳይሆን ስራ ፈጣሪ እንዲሆኑ የምናደርግበት ሂደት እየገነባን አይደለም። ከታች ጀምሮ ሲመጣ የመምራን የተነሳሽነት ችግር ሊሆን ይችላል። የማስተማር ብቃት ሊሆን ይችላል። የካሪክለም ችግር ሊሆን ይችላል። የስርዓተ ትምህርት ችግር፣ የፖሊሲ ችግር ሊሆን ይችላል። የራሱ የተማሩ የግለሰብ ችግር ሊሆን ይችላል። የፈተናዎች ችግር ሊሆን ይችላል። በዛ በዘለለ ደግሞ መማር ማስተማሩ ሊደግፉ የሚችሉ የአስተዳደር ሰራተኞች ቀና ያለመሆን፣ የርዕሰ መምህራን፣ የሱፐርቫይዘር፣ የትምህርት ባለሙያዎች በዚህ ረገድ ቀጥተኛና ቀጥተኛ ያልሆነ ተሳትፎ ያላቸው ሰዎች ትልቅ ሚና ይጫወታሉ ተብሎ ይታሰባል። እንደ ሀገር ጠቅለል ብለን ስናይ የፖሊሲ ነው ብዬ ነው እንደኔ በግሌ ማለት ነው። ፖሊሲ ነው። ለመምህርነት የሚመለመሉ ሰዎች በዩኒቨርሲቲ ደረጃ ሪሰርች መስራት የሚችሉ ራሳቸው መፈተሽ የሚችሉ በከፍተኛ ነጥብ የተመረቁ ልጆች ናቸው ተብሎ ወጣ ወረቀት ላይ ነው፣ ተግባር ላይ የለም። ታስታውሱ ከሆነ በ1999 በ2001 መምህር የሚሆኑ ሰዎች ምን ያሉ ናቸው? የአስረኛ ክፍል አንድ ነጥብ ዘጠኝና አንድ ነጥብ ሁለት ያላቸው ናቸው። ሁለት ነጥብ ሁለት ያመጣው ወደ ማን ይሄዳል? ወደ ዩኒቨርስቲ ይሄድና ወደ ህክምና ይሄዳል። ወደ አግሪካልቸር ይሄዳል ወደ ጤና ይሄዳል። ወደ ወደ ተለያዩ ነገሮች ይሄዳል። ስለዚህ ፖሊሲው የአገሪት ፖሊሲ ችግር አለበት። አንዱ የመጀመሪያው የትምህርት ውድቀት ነው። የመምህራን የማስተማር ፍላጎታቸውስ ምን ያህል ነው? መምህራን የማስተማር ፍላጎታቸውና የሚሰጠው ጥቅማ ጥቅምስ ምን ይመስላል? መምህራን ኮን ኑሮቸው መቋቋም ባለመቻላቸው ምክንያት በአሁኑ ሰዓት ተጓዳይ ስራዎችን እየሰሩ ነው ያሉት ክፍል ውስጥ ሆነው ጊዜ ከሚያጠፉት ይልቅ ተጓዳኝ ሆኖ የወተት ላም ገዝቶ ያንን እያረባን ያለው ተጓዳኝ ስራዎችን እየሰራ ያለበት ነው። ያ ማለት መምህር ማለት ክፍል ውስጥ ገብቶ ማስተማር ብቻ የለም። ቅድመ ዝግጅት ያስፈልገዋል። ልጆቹን ሳብጀክት ማተሩን ብቻ ሳይሆን እንደ ወላጅ መምከር በስነ ምግባርም እንዲለወጡ ማድረግ ይጠበቅበታልና ይህንን እያደረገ እንዳልሆነ ከልጆችም የመረዳው ነገር ስላለ ነውና እዚህም ጋር ይህንን ትኩረት መሰጠት አለበት ብዬ አስባለሁ። አደለም ድጋፍ የሚሰጥበት አይደለም እገዛ የሚሰጥበት የተመደበለትን ክፍለ ጊዜ እኮ በአግባቡ ይሸፍን የለም ሁላችንም ሁለት ስለምናወራ አንደኛው ይሉት ቀርቶ ሁለተኛው ይሉት እኮ ሳይጨርስላቸው የሚቀሩ ትምህርት ቤቶች አሉ። አይደለም ሙሉ ሸፍኖ ባለቤትነት ሰጥቶት ሳመሪ ተደርጎለት በየፔጁ የፈተናው ወይም ደግሞ ካሪክለም ወይም መመሪያውን ተጠቅመው ከዚህ ፖርሽን ይሄን ያህል ጥያቄ መውጣት አለበት፣ ከዚህ ፖርሽን ይሄን ያህል ጥያቄ መውጣት፣ በዚህ ቀመር ለዚህ ይሄ ቀመር፣ ለዚህ ይሄ ቀመር ተብሎ የምትገበረው ቀርቶ ሁለቀራ አስብ ሰው መምህር ጥያቄ ሲያወጣ ትሩፎር ሲና ወጣሉ አዛብ ዲና ወጣሉ ጫራሱ ይሄ መመዘኛችን አይደለም። እንደ ትምህርት ቤትም ችግር ስላለበት ማለት ነው ያለው የፈተና ስርዓት ወይም ኖርሙ እየወረደ ነው የመጣው። ያፈታተኑም የማስተማር ሜቶዶሎጂውም እየጠበቅ አይደለም ያለው። ለሕብረተሰቡ ለባለድርሻ አካላት ለምን ትምህርት? ምን ለማግኘት ነው የሚለውን ከጅምሩ ላይ የማስረጽ መሰረታዊ ችግር አለ ብዬ አስባለሁ። ፖሊሲ ስንተገብር ራሱ ውል መውሰድ ብቻ እንጂ እንዴት እንተገብረዋለን የሚለውን ነገር አንተገብሩ አናውቀው። 2014 ላይ ስናስተገብር መጻፍ በሌለበት አሁን ያን ጊዜ ስድስት መቶ ሀያ ተማሪ 620 ያመጣ ልጅ አለ መጻፍ በሌለበት። ስለዚህ ይሄ የአንዱ የትምህርት ድክመታችን ነው። ተማሪዎች የሚመጡት በጣም በሚገርም ሁኔታ ለመንጃ ፈቃድ ነው የመንጃ ፈቃድ ካርድ ለማግኘት ነው እንጂ ለአካባቢ ለከተማዬ ለክልሌ ለሀገሬ የጎላ ነገር አስተዋጽኦ አድርጋለሁ ተምሬ የሚለው አስተሳሰብ በጣም የሞተበት ዘመን ነው ያለብ ብሎ መናገር ይቻላል። የወላጅ ኮሚቴ ከትምህርት ቤቱ አስተዳድር ጋር ተቀራርቦ ስለ ልጆቹ ውጤት ስለ ልጆቹ ስነ ምግባር እየተወያየ ነው ወይ? ብልሹ አሰራር ያላቸውን ተማሪዎቹ ባጭሩ በእንጭጩ ለመቅጨት ምን ያህል ነው ወላጅ ኮሚቴና የትምህርት ቤቱ አስተዳድር ተቀራርቦ እየሰራ ያለው የሚለውም መፈተሻ አለበት ብዬ አስባለሁ። ተሳታፊ ባለድርሻ አካላትም የተማሪዎችን ውጤት ለማሻሻል ቢሰራ ያሏቸውን ሀሳቦችም እንዲህ ሲሉ ገልጸዋል። ሁሉም አካል ከመንግስት ከፓርቲ፣ ከማህበረሰብ፣ ከወላጅ፣ ከኤንጂኦ መንግስታዊ ከሆነ መንግስታዊ ካልሆነም አካል ከቤተሰብ፣ ከተማሪዎች፣ ከአጠቃላይ ከማህበረሰቡ እያንዳንዱ አካል ከአንዱ አንዱ ይበልጣል በማይባል ልክ ኃላፊነት አለበት የሚል እምነት አለ። በደንብ እየቆጨን ነው ብዬ አስባለሁ። እሱ በቃ በእርምጃ ይደገፍ። አሁን ዝም ብሎ መቆጨት፣ መናደድ፣ መቆርቆር፣ ችግር ማንሳት ምናምን ሳይሆን ጀስት ዊ ሀቭ ቱ ወክ ዘ ቶክ። በቃ አሁን ላይ ወደ ስራ መግባትና መስራት አሁን ከሰት ትምህርት ቤት ደን ፕላን ማድረግና ወደ አክሽን መውሰድ። ማን ድጋፍ ያስፈልገዋል? ማን ያሰለጥንልኛል? የትኛው ተማሪ ድጋፍ ይፈልጋል? ማን ያሰለጥንልኛል? ፒርቱ ፒር ቲችንግ የሚባለውን ነገር መስራት በጣም ተገቢ ነው ብዬ አስባለሁ። በቃ ኢት ኢስ ታይም ቱ የሚለውን ነገር መወሰድ ቢችል ተማሪን ውጤታማ ለማድረግ የራሱን የቻለ ሳይንሳዊ የሆኑ ሂደቶች አሉት። በሳይንስ የተረጋገጠ አሰራር አሉት። ከነሱ አሰራሮች ውስጥ አንድን ተቋም እንደ ትምህርት የትምህርትን ተቋም ውጤታማ ለማድረግ ግብአት አለው፣ ሂደት አለው፣ ከዛ ውጤት ይቀጥላል ማለት ነው። እነዚህ ሶስት ነገሮች ሰርኩሌት እያደረጉ ነው የሚቀጥሉትና በጀመሪያ ግብአትን ስንመለከት ተቋም አለ፣ የሰው ኃይል አለ፣ መጽሐፍ አለ ማቴሪያሎች አሉ። ቴክኖሎጂካል ልንጠቀምባቸው የምንችላቸው ቴሌቪዥኖች፣ ኮምፒውተሮች፣ ላፕቶፖች፣ ሌሎች ማቴሪያሎችን፣ ቾክ፣ ሰሌዳ፣ አጠቃላይ ግብአት የሚባሉት የመማር ማስተማርን ሂደት ለማሟላት ከሰው ቀጥሎ ያሉ ሌሎች ማቴሪያሎች በሙሉ መሟላት ይኖርባቸዋል። እንደ ሱፐርቫይዘር እኛ የምንሰራው የራሳችን ድርሻ አለን። አንደኛ ተማሪዎቻችንን ኮች ማድረግ ነው። ኮች ስናደርግ እንዴት ማጥናት እንዳለባቸው፣ እንዴት ጊዜያቸውን መጠቀም እንዳለባቸው እና ማሳለፍ እንዳለባቸው የትምህርት ጊዜም በአግባቡ መጠቀም እንዳለባቸው እና ጓደኞቻቸውንም መርጠው በጋራ እንዲሰሩ ስራ እንሰራለን። መምህራንም በዲግሪ ወይም በሁለተኛ ዲግሪ አስመርቆ ማውጣት ብቻ በቂ አይደለም። በተለያየ ጊዜ አሁን እኛ ጋር ከባህር ዳር ዩኒቨርሲቲ ጋር በመነጋገር የግንዛቤ ፈጠራ ይሰጣል። ስለዚህ የሜቶዶሎጂውን የመማር ማስተማር ሜቶዶሎጂውን በማንቃት ከመምህራንም ጋር ቢሆን እርስ በርሳቸው አቅማቸውን እየተገነባቡ አንዱ ከአንዱ ስለሚሻል በተሻለ መንገድ የተሻለ የማስተማር ስነ ዘዴ የተሻለ እውቀት ለተማሪዎቹ እንዲያደርሱ በተሻለ ስነ ዘዴ የተሻለ እውቀት እንዲያደርሱ መምህራን ላይም የምንሰራውን ስራ እንሰራለን ማለት ነው። ስታንዳርዱን የጠበቀ ተቋም መገንባት ያስፈልጋል። ይሄ ሲባል ቤተ ሙከራዎች፣ ላቦራቶሪ ሙከራዎች፣ ቤተ ሙከራዎች፣ አይሲቲ ቤተ ሙከራዎች የማዕከል እያንዳንዱ ኃላፊነታቸው በክፍል ደረጃ የሚቀመጡ ተማሪዎች አሁን ስታንዳርዱ አርባ ነው፣ የሳይንሳዊ እንትኑ የተቀመጠው አርባ ነው። እኛ ትምህርት ቤት ሰማኒያ ተማሪ የሚቀመጠው ይህንን ማነጅ ለማድረግ በቤተ ሙከራዎች ላይ ከፍተኛ ችግሮች አሉ እ ይሄ መስተካከል አለበት። የግል ተቋማትና የመንግስት ተቋማት በተለይ ምሁራን ከመምህሮቻችን አቅም ግንባታ ላይ ከተማሪዎቻችን ስነልቧና ግንባታም ላይ አብረውን መስራት መቻል አለባቸው፣ ማለት ነው። ከዛ ውጭ የወላጆች ድርሻ የማይተካሚናል ወላጆቻቸውም የልጆቻቸውን የመማር ሂደት እንዲከታተሉ ሰፊ የግንዛቤ ስራ መሰራት መቻል አለበት። ትምህርት ቤቶች የተሻሉ ሆነው የተማሪ ቁጥርም ደግሞ በዚያው ልክ መምህሩ ማኔጅ ሊያደረጋቸው በሚችል አግባብ መስጠት አለበት። እንደገና አሁን የቤተ ሙከራ ተጀምሯል ጥሩ ነው። ስልጠናዎች የቤተ ሙከራ ተጠሪዎችን ማሰልጠን የራሳቸውን ኃላፊነት ለዚያ ስራ ብቻ እንዲውሉ ማድረግ፣ የቤተ ሙከራ ክፍሎችን በተሻሉ ቁሳቁሶች እንዲሟሉ ማድረግ ፈርኒቸሮች እንዲሟሉ ቢደረጉ የተሻለ የመማር ማስተማር ይመጣል። ከዚያ ባሻገር መምራት የክፍል ውጤት ብቻ ሳይሆን እያሽቆለቆለ ያለው የመውጫ ፈተና ወይም የግዚት ግዛም እያሽቆለቆለ ነው። ስለዚህ ካሪክለማችን መፈተሽ የተማሪዎችን ውጤት ለማሳለፍ ሁሉም ባለድርሻ አካላት ወስዶ ትልቅ አጀንዳ ማድረግ አለበት ብያስባል ነው። ፈተና ሲባል ብዙ ጊዜ ተማሪው አይ ቲንክ ፍራስትሬሽን ታስታውላለ። ተማሪው ሲፈራ፣ ሲርድ፣ ሲንቀጠቀጥ ነው የምታየው። ፈተና ሲባል እዛ ላይ ወደ ፈተና ከመግባታቸው በፊት የሳይኮሎጂካል ሬድነስ ትሬኒንጎች በተደጋጋሚ ቢሰጡ በማህበረሰብ አገልግሎት ስም በእርግጠኝነት ውጤቶችን ማስተካከል ይቻላል የሚል እንትን አለኝ። የመምህራን አቅም እየተፈተሸ በየጊዜው እየገቡ ስልጠና በአጫጭር ስልጠና መምህራን የምናሳድግበት መንገድ መመቻቸት መቻል አለበት ብዬ ነው ያስባለሁ። ራሳችሁ በቅተው ነው ተማሪ ሊያበቁ ይገባቸውና ያልበቃ መምህር ነው አሁን ሃይስኩል ላይ ያለው እሱ በደንብ ሆኖ መፈተሽ መቻል አለበት የሚል እይታ አለኝ። የትምህርት ሙያዎች ወይም ወደ ማስተማር የትምህርት ሙያዎች የሚገቡ ተማሪዎች ላይ ጥልቅ የሆነ ፍላጎት እንዲያድርባቸውና በአቅማቸው የተሻሉ እንዲሆኑ በመስራት ጥሩ አስተማሪ ማፍራት ይቻላል። ይሄ ቅድመ መምህርነት ዘመን ላይ የሚሰራ ነው። መምህር ከሆኑ በኋላ ደግሞ በየጊዜው የሙያ ማሻሻያ፣ የደረጃ ማሻሻያዎች ስልጠናዎችን በመስጠት በእርግጠኝነት ኳሊቲ ኤዱኬሽንን ማምጣት ይቻላል። የተማሪዎችንም የማለፍ ምጣኔ መጨመር ይቻላል። የወላጅ ኮሚቴ የሚባለው ከትምህርት አስተዳደር ጋር ተቀናጅቶ ተናቦ ልጆቹን በስነ ምግባር በውጤት፣ በእውቀት፣ በአመለካከት በደንብ እንዲጎለብቱ ማድረግ ይጠበቅብናል ብዬ አስባለሁ። ከመንግስት አንደኛ ፖሊሲ መፈተሽ አለበት። ትኩረት ላይ ማተኮር አለብን። መንግስት አሁን ጀምሮታል፣ ጥሩ ነው። በተለይ አሰስመንቱን እኔ ደጋፊ ነኝ። ግን ተማሪዎቹ እስከ መቼ ነው ከገጠር እየመጡ በማያውቁት ከተማ ውስጥ ሁነው እና ትናንትና መጦ ዛሬ ተፈተን እንዴት ይባላል? በመጨረሻም የባህር ዳር ከተማ አስተዳደር ትምህርት መምሪያ ምክትል ኃላፊ ወይዘሮ ትበይን ባንቲሁን እና የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ የሆኑት ዶክተር ሙሉ አለማቤ በቀጣይ የተማሪዎችን ውጤት ለማሻሻል የባለ ድርሻ አካላት ሚና ከፍተኛ ስለመሆኑም ይናገራሉ። ከተለያዩ አጋር ድርጆች ጋር እንሰራለን። ለምሳሌ ከቴሌ ጋር እንሰራለን። ከትምህርት ቢሮ፣ ከመንግስታዊ ተቋም፣ ከራሳችን ከትምህርት ቢሮ ጋር እንሰራለን። ዩኒቨርስቲዎች ጋር እንሰራለን። ኮሌጆች ጋር እንሰራለን። ይህንን ውጤት ለማምጣት አሁን ጀምረን አቅደን ነው እየተንቀሳቀስንበት ያለው ነው። ይሄ ራሱ እየተካሄደ ያለው ፓናል ዲስካሽን በራሱ አንዱ መሳሪያችን ነው ለእኛ ማለት ነው። ስለዚህ አጋር አካላትን በገቨርንመንትም እና ነንገቨርንመንታል በሆኑ መንግስታዊ መንግስት ባይ ባልሆኑ አካላት ጋር ኢንተግሬሽን በመፍጠር እየሰራንበት ነው ያለ ነው። አሁን ስታነሱት የነበረው የተለያዩ ጥናቶች የሚያረጋግጡት የተማሪ የመማር ችግር የተማሪ የመማር ፍላጎት ማነስ አንዱ ትልቁ ጉዳይ ነው እያላችሁ ነው ያነሳችሁት። ይሄንን የመማር ፍላጎት ማን ያምጥ? ማን ያሻሽሉ? ለማን እንስጠው? ይሄንን ትምህርት ቤት እኮ መጡት እነዚህ ተማሪዎች እና ምንድን ነው የምናደርግ? አሁን እንደዚህ መፍትሄ ያጣለትን ጉዳይ ተማሪው ሞቲቭ ያልሆነ ፍላጎት አጣ። ምን አለ? ምን እናድርግ? የዚህን የፍላጎት ማጣትን ራሱ ትምህርት ቤቱ መመለስ አለበት፣ ወላጁ መመለስ አለበት፣ ሊደርሽፑ መመለስ አለበት በተለይ ግን ልጆቻችን ከመምህሩ ጋራ የሚያደርጉት ስነ ምግባር ማን መስተጋብር እና ትምህርት ቤት ላይ የሚውሉት የሚውልበት ፐርስፔክቲቭ የነሱን የመማር ፍላጎት ሊያመጣም ሊቀንስም ይችላል። እያንዳንዷ ታይም መሰጠት ያለበት እቅድ አለው አመታዊ እቅድ አለው። የትምህርቱ የራሱ እለታዊ እቅድ አለው። እለታዊ እቅድ አመታዊ እቅድን እያዛመደ ጊዜዋ ሳትሸራረፍ ልጆቹ ትምህርት መማር ማስተማር ማግኘት አለባቸው። ሚስ ቢሆን እንኳ በሌላ ታይም አፕ ታይም ተጠቅመው ያን ከበር ማድረግ አለባቸው። ከዛ ተጨማሪ ቲቶሪያል ልጆች እንዲሰጡ ይፈለጋል። እሱንም አጀስት አርገናለ አንዱ የዘጠና ቀን እቅዳችን እሱ ነው። ቲቶሪያል መስጠት የሚችሉ መምህራን ይመረጣሉ፣ ቲቶሪያል ይሰጣሉ። ለምሳሌ 12ተኛ ክፍል ላይ በበጎ ፈቃድ የሚሰጡ አሉ፣ ትምህርት ቤቱ የተወሰነ ወጪ አውጥቶ የሚሰጡ አሉ። ቅዳሜና እሑድ በፓርት ታይማቸው የሚያስተምሩ ማለት ነው እና ወጪ አውጥቶ የሚያስተምሩት መምህራን በግልም በመንግስትም ተማሪዎች የመረጧቸው ናቸው። ከሚማሩበት ትምህርት ቤት ውጭ ሊሆኑ ይችላሉ። የሚመረጡት መምህራን የልጆቻችን ሞቲቬሽን አሁን ባህር ዳር እንደ ባህር ዳር ማን ነው የሚመልስልን? እነዚህ እኛው ራሳችን። እኔ እኔ እኔ ራሴ ጨምረ አሁን በመንግስት ትምህርት ቤቶች አካባቢ አሁን አሁን እየተሻሻለ ነው እንጂ የመጣው ባለፉት በቃ ተማሪው ኢንዲስፕሊን ዲሞቲቬትድ ከእርሰ መምሯል ትግል የሚገጥም ከመምሩ ጋር ትግል የሚገጥም ከዘበኛ ጋር ትግል የሚገጥም ጸጉሩን አንጨፍሮ የሚገባ ዩኒፎርም ሳይሮስ የሚገባ ይሄ ምንም ከፍላጎት ማጣት ይመጣል። ዊ አር ዘን ሪስፖንስብል እኔ ቅድም ኮንቴክስት እናድርገው ምላችሁ ይሄንን እኔ እንደኛ ተጨባጭ ሁኔታ ነው የምናገረው። ሰርተይን ትምህርት ሚኒስቴር ሰርተይን ቢሮ ላይ እኔ እናለ ጀስት ዚስ ዘ ፕሮብለም። አሁን ለምሳሌ የስርዓት ችግር ገጠመን፣ የመመሪያ ችግር ገጠመን። ሶ ባህር ዳር ላይ ትምህርት ቢሮ የሚያወጣው የመርሱ መመሪያ የሚሰብረን ከሆነ ማያሰራን ከሆነ ማሻሻል አለበት ብዬ መሞገት አለብን። የተሻለ ሊደርሽፕ በዚህ ከተማ ውስጥ መምታት አለብን። የተሻለ የተሻለ ሊደርሽፕ ካለ የመማር ማስተማሩ ሰምሃው ይሻሻላል። የመማር ማስተማሩ ተሻሻለ ማለት ለምንድን ነው፣ ተማሪዎቻችን በእንትን ኤግዛም የተሻለ ውጤት የማያመጡበት ምክንያት በፍጹም የለም። የባህር ዳር ከተማ አስተዳደር ትምህርት መምሪያ ከባህር ዳር ዩኒቨርሲቲ ጋር በመተባበር የአስራ ሁለተኛ ክፍል ተማሪዎች ውጤት ዝቅ ያለበት ምክንያት ምንድን ነው፣ በተለይም የተማሪዎችን ውጤት በማሻሻል ረገድ ከማን ምን ይጠበቃል የሚውለውን በሰፊው እያየንበት ነው።